ሰላም ሰላም ወዲ ሀገሬ ልጆች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የኩብዝ ቶርቶላ አሰራር ነው። ኩብዝ ቶርቶላ ሸዋርማ ቂጣ ማለት ነው። ሸዋርማ ቂጣ አሰራር ነው። የተጠቀሙት ግብአቶች ግማሽ የሻይ ማንካ ካሜራ፣ አንድ ማንካ ሀሊብ ንዱ፣ ግማሽ ፍንጃል ዘይት ግማሽ ፍንጃል ስኳር ተጠቅሜ ያለሁኝ ጨውም ተጠቀሙ አድርጉበት። ያው ግዴታ ነው፣ ጨውም እና ብክታችሁ ለአስራ አምስት ደቂቃ ወይም ለሀያ ደቂቃ ከድኛ አስቀምጠዋለሁኝ። ከዛ በኋላ ከአስራ አምስት ደቂቃ ከሀያ ደቂቃ በኋላ ሊጤን ው በእንደዚህ መልኩ ጠፍትፌ ብስስት አድርጌ በጣውላ መትቼ እንደዚህ በጣም ቆንጆ አድርጌ ሸፍኜ ድጋሚ ለሀያ ደቂቃ አስቀምጬ ወደ መጋገሩ ገባለሁ። እናይሁላችኋ ከአስር ከአስራ አምስት ደቂቃ በኋላ በእንደዚህ መልኩ እየሰራሁ ነው። እና እንደዚህ እያደረጋችሁ ስሩ፣ ተጠቀሙ፣ ተወዱታላችሁ። ቪዲዮንም ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ፣ አበረታቱኝ ይላሉ። በዚህ አጋጣሚ ወደ ቤተሰቦቼ ላይክ፣ ሼር እያደረጋችሁ አበረታቱኝ እና ይህን ይመስላ ነው ያላችሁ። ኩብዝ ቶርቶላ ነው፣ ቶርቶላ ብቻ እንደዛ ነው። ኩብዝ በአረብኛ ኩብዝ ቱርቱላ ይባላል። ያውን ደሞ ለረመዳን ደሞ ያው ታቁታላችሁ፣ ያስፈላጊ ነገር ነው እና ስሩ። በጣም ቀላል ነው። አቦካኩን ድጋሜ ሌላ ቀን አሳያችኋለሁኝ። እንዴት በደንብ አሳያችኋለሁ፣ እንዴት እንዳያቦካሁት ያቦካሁን። እኔ ያው አላሰብኩበትም፣ ማንኛውም ቪዲዮ ስሰራ እንዳጋጣሚ ነው ትዝ የሚለኝ መቀረጹ። በዛ ደግሞ ነው እንትን የምለው ያው ከውጪ ከምንገዛ ቤት ብንሰራ ተመራጭ ነው። ይሄ ደግሞ ዶቄቱ ነው። ዶቄቱ እንደዚህ በጣውላ ስጠፈጥፈው፣ ያው ታውቃታላችሁ ዶቄት ያስፈልጋል። ለዛ ነው ይሄ ዶቄቱ እንትን የሚለው እንጂ ንጹህ ነው፣ ምንም ማለት አይደለም። ላችኋለሁ ያው ይጠፋን፣ ዶቄቱ ይጠፋን። እንዴት ጥርቅ ጥርቅ እያደረጋችሁ በሶፍት እንትን ማለት ትችላላችሁ። ይወያችሁ ሲያምር መልኩ እና በእንደዚህ መልኩ ተጠቀሙ። በጣም ቀላል ነው። እንደዚህ ጥር ጋር አድርጌ ከውጭ የምንሳ የሚገዛው ብዙም የድርቅ ያለ ነው፣ እና ደግሞ ይሆናል የለ ያንንትን ነገር ነው። ግን ቤት ነዚህ የማዘጋጀው ቤት የምሰራው ልስልስ ያለ ነው። ሁለተኛ ደግሞ በእንትን በዚህ በማጣበቂያው ስታጣብቁት የሚባለው ስሙ ጠፋኝ። ይሄ ሸዋርማ ማጣበቂያ እኮ አለ፣ በዛ ስታጣብቁት በጣም ድርቅ ያለ ሆኖ ክርሽም ክርሽም ነው የሚለው። ግን ከውጭ የሚገዛጉኝ የሆነ እንደ ሊጥ ነገር ነው። ይሄ ግን በጣም ቅልል ያለ ነው፣ እና አንድ ሰው ራሱ ሁለት ሶስት ሰው ሁለት ሶስት ሸዋርማ ቢበላ ምንም መሶ አይታየም። በጣም ቀላል ነው። የሚጠቀሙት እንደዛ ነው። በጣም ነው ሴትዬ የምወደው እና እንደዛ እያደረጋችሁ ስሩ። አሪፍ እና ቀላል ነው። በተለይ ለረመዳን አሁን አስፈላጊ ነው። ሁል ጊዜ ስጋ ምናምን ያስጠላል። ባታክልት መጠቀም ትችላላችሁ። ባግንጃል፣ ካሮት፣ ድንች ተጠብሶ ከዛ ላይ ክሬም ምናምን አድርጋችሁ በጣም ቀላል ነው። ያው ረመዳን ታቁታላችሁ ለመጀመሪያ ቀን ብዙ አይነቶች የምንጠቀመው፣ ለዛ ለዛ ደግሞ እንደዚህ እየሰራችሁ መጠቀም ትችላላችሁ። በጣም ቀላል አሰራር ነው። አይብላችሁ፣ እኔ ፎጣ ያደረግኩት ነው እንትን ያደረኩበት ፌስታ ላይ የተጠቀምኩት፣ የለኝም ፎጣ። እናንተ ልብስ ፎጣ ካላችሁ የምግብ ማለት የምግብ ካላችሁ ማልበስ ትችላላችሁ። ያን ተመራጭ ነው እንደዚህ የለምን ለጊዜው እንገዛለን። ረመዳን አሁን እየመጣ ስለሆነ እንገዛለን እና አሪፍ ነው። በእንደዚህ መልኩ ተጠቀሙናችሁ አለው ወድ ያገሬ የልጆች አሪፍ አሪፍ ና ምርጥ እንትብዶ ይችላችሁ መጣለሁ። እስከዛው ባይ ባይ፣ ደህና ሁኑ።